ሰላም፣ ሰላም ሙስሊምም ክርስቲያንም እንዴት አመሻችሁ? ምሽት እንዴ ነው? ኬዶክ ፋይል ና ፎሮፎር ነው እኔ ያለው። እግዚአብሔር ይመስገን በድጋሚ ብቅ ጥልቅ ፈካድ ምቅ መንጠፍ ብዬ ሄሉን እና ያብን ይዤ ከች ከቸች እንግዲህ ሄሉና ሉና ያብ ዛሬ ለቀዋል። ሄሉ ፎቶ ደርድራ ያብን ጠብቀዋለች፣ በቃን፣ እኔ እናንተ ጨርሰናል ብለዋለች ማለት ነው። ከዚህ በመቀጠል ያብን በፍጹም በፍጹም እኔ እና አንቺ የምንጨርሰው ነገር አይደለም ብሎ ዘራፍ ዘረፍ ረፍ እያለ ነው። በነገራችን ላይ እኔ አስተያየት ስሰጥ ማለት ነው ይሄ ነገር ድራማ ነው ድጋሚ ማለት ነው። ምክንያቱም ሄሉ ፎቶን አውጥታ ጥለዋለች፣ አልጣለችም፣ ወደ ውስጥ ጓዳን ያስገባችሁ ራሱ ማለት ነው። እና አንደኛ ፎቶ አልተጣለም። ሁለተኛ ነገር ደግሞ ቀለበቱን አላወለቀችም። አሁንም ፎቶን አውጥታ ጥላ ቀለበቱን አላወለቀችም። ሲቀጥል ግን እቺ ልጅ ራሱ የእሱ ዘመድ ነች እንጂ ፍቅረኛ መስላ አትታየኝም። የሆነ ድራማ እየተሰራ ነው። ሲቀጥል ደግሞ ሄሉ ከአሁን ወዲህ አታዩኝም ለትንሽ ጊዜ የለውም ብላል። ስለዚህ በዚህ መሀል ውስጥ ህዝብን ሰፕራይዝ ሊያደርጉት የተዘጋጁት ነገር አለ ብዬ ነው የማስበው። እንደዚህ ተካንተዋል ብሎ ህዝብ ሲጠብቅ እነሱ ደግሞ ለመመሰላችሁ ሄሉ ምን ብሏታል? ከቤተሰብ ጋር ላስተዋውቅሽ ነው፣ ቤተሰብ ይዛሃትናት ብለውኛል ብሏል። ስለዚህ እናንተ ፊት እንደተጣሉ ይሆናሉ። እዛ ሂዶ ከቤተሰብ ጋር ሲያስተዋውቃት ሰፕራይዝ ሊያደርጓችሁ ነው። እኔ ይሄን ነው ውስጤ የሚለኝ እንጂ በመሃላቸው ጥል ኑሮ አይደለም። እቺ ልጅ እራሱ የያብ ዘመድ ነች እንጂ እንደ ፍቅረኛ ሆና የመጣችው የያብ ዘመድ ነች እንጂ ትክክለኛ ፍቅረኛው አይደለችም። ሲቀጥል ደግሞ እውነተኛ ነገር ቢሆን ሄሉ ቀለበቱን አውጥታ ነው የምትወረውረው። ይህን ጠንቅቃችሁ ታውቃላችሁ። ፎቶን የወረወረች ቀለበቱን ለምንድን ነው ያልወረወረችው? ቲንክ ኦፍ ቲንክ ግን አሁን ለትንሽ ጊዜ የለውም ብላለች። ያብና እሷ ተያይዘው ቤተሰብ የሆነ ቦታ መዝናኛ ይሄዳሉ። ቤተሰብ ጋር ይሄዳሉ። ቤተሰብ ጋር ከዛ ሽማግሌ ምናምን ሲላክ ሰርፕራይዝ ለህዝቡ ያደርጋሉ። ይሄ ነው ውስጥ የሚለኝ እንጂ በፍጹም ያብና እሷ መሀል ውስጥ ጸብ በፍጹም የለም። አልተጣሉ፣ ጸብ የለም፣ ግን የሆነ ህዝብን ሰፕራይዝ ሊያደርጉት የተዘጋጁት ነገር አለ ብዬ ነው የማስበው። እቺ ፍቅረኛውም የእሱ ፍቅረኛ አደለችም። ገባቸው አደለ። ከእንደገና ደግሞ እንድትረጂ ፈልጋለው፣ ከጎኔ እንድትወኝ ፈልጋለው እያለ ነው። እናንተ እንኳ እንደዛ ብታስቡ፣ በልጅቷና በእሱ መሀል ራሱ የተደበቀ ሚስጥር ይኖራል ወይም ያንን ነገር ደግሞ ሄሉ አብራው ከጎኑ ቁማ እንትን እንድትለው ሊሆን ይችላል እንደዛ። ነገር ግን እኔ እንደሚመስለኝ ህዝብን ሰፕራይዝ ሊያደርጉ የተዘጋጀ ድራማ ነው። የእነ ናሂም ራሱ ድራማ ነው፣ ቢዝነስ ነው እየተሰራ ያለው። እንደ በዚህ በዝሽ ምላሴ መልሼ እልሳለሁ። ያብና ሄሉ በፍጹም የሚለያዩ አይደሉም። እንደው ምናለች ጂጂ ትሉኛላችሁ። ሄሉና ያብ ቤተሰብ ጋር ሂደው ለትንሽ ጊዜ ከዩትዩብ ጠፍተው ሰርፕራይዝ ብለው ይመጣሉ እንጂ ተጣልተው አይደለም። ፍቅረኛ በላዩ ላይ ይዞ አይደለም፣ በላዩ ላይ ፍቅረኛ ይዞ አይደለም። ግን እናንተን ሰርፕራይዝ ሊያደርጉት የተዘጋጁት ነገር አለ። ተለያይተዋል በቃ ዘራፍ እያላችሁ እናንተ ስትጠብቁ፣ እነሱ ደግሞ ሰርፕራይዝ ሽምግልና ተልእኮ ምናምን ላይ እናንተን ሰርፕራይዝ ካላደረጉ ምን አለች ጂጂ ነው የምትሉኝ? እውነት ምን አለች ጂጂ? ጥል የለም በመሃላቸው። ፎቶ ከእንደገና አውርዳ የት ነው ያደረገችው? ወደ ውስጥ ወደ ጓዳ፣ በሩ ወደዛ ነው እንጂ ወደ ጓዳ ነው እንዴ? ሲቀጥል ደግሞ እሺ፣ ፎቶን አንስተዋለች። አንስተው ነው አይደል የገባችው? ቀለበቱንስ ለ ከፎቶና ከቀለበቱ የቱ ነው የሚቀለው? ቀለበቱ እኮ አልፈልግም ካለችው ቀለበቱን አንስታ ነበረ የምትወረውርበት እንጂ እጇ ላይ አታስቀረውም። ይህን ደግሞ ማንኛውም ህዝብ የሚያደርገው ነገር ነው። ሰው ከቆረጠለት ቀለበቱን አውጥቶን የሚወረውረው ማለት ነው። ስለዚህ ህዝብ የሆነ ድራማ ህዝብ ላይ እየተሰራ ነው። ነገር ግን ሰፕራይዝ ነው የሚያደርጓችሁ ለማየት ያብቃችሁ። ለትንሽ ጊዜ የለውም ብላለች ከሚዲያ፣ ለትንሽ ጊዜ የለውም አብረን አንመጣም ብላለች። ሂደው ተዝናንተው ከቤተሰብ ጋር ሁሉን ነገር ጨርሰው ሄሉና ያብ ሰፕራይዝ ካላደረጓችሁ ምን አለች ጂጂ በሉኝ። የእናንተን የምትጽፉትን የምትናገሩትን ተጠንቀቁ። እቺ ልጅ ፍቅረኛው ሳትሆን እርግጠኛ ነኝ ዘመዱ ነች ግን እዚህ እንትን ፊልም ውስጥ እንደ ፍቅረኛ ሆና የተጠቃለለችው ነው ሄሉም ደግሞ የሄሎ አክተር የታወቀ ነው ድራማ ላይም የምታለቀስ ነው ነው ነገር ግን ይሄ እናቴ ትሙት ህዝብን ሰፕራይዝ ካላደረጉት ምን አለች ጂጂ ነው የምትሉኝ ምን አለች ጂጂ እንዴ አንድ ሰው ሲጣላ ቀለበት አንስቶ ይወረውራል እንጂ ፎቶ ነው እንደሚወረውረው? የእጇ ቀለበት እኮ አልነቀለችውም። ጭራሹ ነው ማለት ነው። ስለዚህ እሱም ደግሞ በቀላል አይተዋትም። ቤተሰቦቹ፣ እህቶቹ፣ የራሱ ቤተሰብ እንዴ በቤተሰብ ፊት እኮ ነው ያገባት። ምኑ ናችሁ ነው እንዴ ምኑ ናችሁ? በየሜዳው ቀለበት ያደረገላት መሰላችሁ እንዴ? እና በቤተሰቡ ፊት ነው፣ በሜዳው ያደረገ ቀለበት እና በቤተሰብ ፊት የተደረገ ለዩ፣ ገባችኋል? በቤተሰብ አግብታለች እንደማለት ነው። የኔንሽ ብሎ ነው በቤተሰብ ፊት ያስተዋውቃል። ስለዚህ ምን አለሽ ጂጂ፣ በሉኝ እነሱ እኛን ሰፕራይዝ ካላደረጉት፣ ቱ በዚህ ምላሴ እልሳለሁ። ምንም አይነት ጥል በመሀላቸው የለም። የለም እሷን ምረጥ ወይን እኔ ምረጥ እንኳን ቢባል እውነት ከልጅቷ ጋር መቀጠል እንኳን ቢፈልግ ልጅቷን ይመርጣል እንጂ ያብ ዝም አይልም ለሚጠየቀው ጥያቄ መልስ ስላሌለው ዝም ዝም ይላል ገባችሁ ሽፍንፍን አርግቶ ነው የሚታለፉ ስለዚህ አዳሜ ተንጣተሽ ተንጣተሽ ተንጣተሽ ቤተሰቡ ጋር ሂዶ ሽምግልና ተልኮ ሰፕራይዝ ስትሆኑ ፌንት እንዳትገጩ ነው የምለው እኔ እንደዛ ነው ውስጤ የሚለኝም ውስጤን ደግሞ ጠንቅቄ ነው ማምነው። ለማንኛውም መልካም ምሽት።